ህይወትና አድሮ ያለበትን ሳነጸጸረው በጣም ሰማይ ነው፣ ምድር ያክል ነው ርቀቱ። በጣም ነው ማመሰገነው እና ለብዙ ሰዎች መቀየር ምክንያት ስለሆንክ ነው። በጣም ነው ማመሰገነው። እግዚአብሔር ያኖርልን እንድንማማር ያቆይልን። አሜን። እንድንማማር ነው። ምንም አይደለም። እግዚአብሔር ምስጋናውን ይውሰድ። ወደ ፕሮግራማችን ንግባ። እሺ፣ እሺ። ፕሮግራም ግን እየተከታተልኩ ነበረ ከመጀመሪያው ጀመሬ እና ስለ ህልም ነው የነበረው ቆይታ ማለት ነው። በመጀመሪያ ብዙዎቹን ህልሞችን ሰዎች ከሚናገሯቸው ነገሮች ተመሳሳይ ነገሮች ስለነበሩ እዛ ተረድቻለሁኝ እነዛን አልደግማቸውም። አንደኛው ህልሜ የሆነ ሰዓት ላይ በጣም አሞኝ ነበር እና በጣም ምንኩ ሰዓት በጣም ጨነቅ ነበር። በዛን ሰዓት ምንም አይነት ጸሎት ያልጀመርኩበት ሰዓት እና በህልሜ ይመስለኛል በጣም አስከፊ ደረጃ ላይ በነበርኩ ሰዓት ነው እና ታላቅ ወንድሜ ይመስለኛል ታላቅ ወንድሜ እና አንዲት ፀይም ሴትዮ፣ ደልደል ያለች ሴትዮ ሆነው ወንድሜ በግራ በኩል ሴትየዋ ደግሞ አላውቃት ነች እና በግራ በቀኝ በኩል ሴትየዋ በግራ በኩል ደግሞ ወንድሜ ታላቅ ወንድሜ ሆነው ይመጣሉ እኔ ታምሜ ይመስለኛል። ያው ታምሜን በነበርኩበት ሰዓት ነው፣ ውልቸር ላይ ቁጭ ብዬ ይመስለኛል። እዛን ሰዓት በጣም አሞኝ ነበረ እና ወንድሜ ነጭ ንጽህ ወረቀት ይዟል። ንጽህን ወረቀት ጎንበስ ብሎ እኔ ቁጭ ብያለሁ ውልቸር ላይ እና ጎንበስ ብሎ እንጂ ይህን ወረቀት አጠገብሽ ላለ ሴትዮ ስጫት፣ አጠገብሽ ያለችዋ ሴትዬ ኪዳነምህረት ነች እሷ ነች የምታድነሽ ይለኛል። እሺ ብዬ ያን ወረቀት ተቀብዬ ያን ለሴትየዋ እሰጣታለሁ። እሷ ደግሞ ያን ወረቀት ተቀብላ እኔ ኪዳነ ምህረት ነኝ አይዞሽ ትድኛለሽ ብላ ያን ወረቀት ከወደ አንገቴ ባለው በኩል ባለው ልብሲ ገለጥ አድርጋ ያን ንጹሕ ነጭ ወረቀት ስትከትልኝ አየዋት እና ከዛ ደግሞ ቀለበት ይሄ የጋብቻ ቀለበቶች አይነት ነገር አለ አይደል? ቀለበት እሱን የወርቅ ቀለበት ይዛ ይዣለሁ እኔ በእጅ እሱን አንጭው። እሱ ለአንቺ አያስፈልግሽም አሁን ብላ ያን ቀለበት ይዛው ስትሄድ እንደ ሰው በቃ እንደዚህ ቁጭ ብዬ ስትሄድ አየዋት። ሴትየዋ ማለት ነው አይዞሽ ትድኛለሽ ብላ ወረቀቱ ከሰጠች በኋላ ያን ቀለበትም ግን ይዛው ስትሄድ አየዋለ። ወንድሜ ሲሄድማ አላየሁትም ሲቀርም አላየሁትም። ያን ህልማቼ ይገርማል። ታምሽ ዊልቸር ላይ መቀመጥሽ በህይወትሽ ውስጥ እርዳታ የሚያስፈልግሽ ሰዎች እግር እንዲሆኑሽ፣ ሰዎች ረዳት እንዲሆኑሽ የሚያስፈልግሽ አንድ የሆነ ክፍል አለ። ዊልቸር ላይ መቀመጥ ማለት በራስ ሀሳብ አለመንቀሳቀስ፣ በራስ እድል አለመወሰን የግድ የሰዎች ሀሳብ ያስፈልግሻል ረዳት ያስፈልግሻል ማለት ነው። ወንድምሽ ከጎንሽ መሆኑ ወንድምሽ በሚጠብቅሽ መልአክ ነው የሚመሰለው፣ ወይም በመምህራን ይመስላል። ምናልባት ስለምትወጂው አዎ፣ አየሽ መምህር ነው ስለምትወጂውም ሊሆን ይችላል። በእሱ በኩል የተገለጠው ልልሽ ነበር፣ ራስሽ መለስሽው። በመምህራን ይመሰላል። ወንድም ብዙ ጊዜ ታላቅ ወንድም ይሁን ብቻ መምህር ወንድም በመምህራን ይመሰላል። በህልም እንደ ሁኔታው ነው፣ ግን ሁሉም ወንድም አይደለም። መካሪ ሆኖ ሲመጣ ማለት ነው። ነጭ ወረቀት ነጻ ፈቃድሽ ነው። እንደገና ነጭ ወረቀት ደግሞ ንስሐ መግባት የምትችይበት ሰፊ ጊዜ እንዳለሽ ማሳያ ነው። ለንስሐ ጊዜ ስጪ። ንስሐ የምትገቢበት ጉዳይ አለ። አሁን ስለ ትዳር የምታስቢበት ጉዳይ አይደለም። አምጭ ቀለበቱን ስለ ፍቅረኛ ስለ ትዳር ነገ ከነገ ወዲያ እንዴት እኖራለሁ የምትይበት ጊዜ አይደለም። መጀመሪያ ልታስወግጁ የሚገባ ነገር አለ። ይህን ካላስወገድሽ፣ ኃጢአትሽን ካልተናዘዝሽ፣ የሆነ ነገር ካላስወገድሽ፣ ከፊት ያለው ህይወትሽ አይስተካከልም እየተባልሽ ነው ያለሽ። አይመስልሽም? ስታስቢው ማለት እግዚአብሔርና አንቺ ብቻ በምታውቁት አንድ የሆነ ስለ ትዳር ስለ ፍቅር ስታስቤ፣ ወይም ደግሞ ስለሆነ ትልቅ ጉዳይ ስታስቤ፣ ቀለበቱን አምጩ። እኔ ኪዳነ ምረት ነኝ ደግሞ ማርያም ነኝ አይደለም ያለች፣ ኪዳነምረት ምረት ነው ያለችው። ስሟን በኪዳነ ምረት ስመምጣቷ ለኃጢአትሽ ስርየት መጀመሪያ የሚገባው ንስሐ ይገባሻል። ኪዳነ ምሕረት ምሕረት እንዲደረግልሽ እንድለምንልሽ ጸሎት አድርጊ፣ ይቀርበለኝ ማረኝ በይ ማለት ነው። በኪዳነ ምሕረት ስም መምጣት ማለት ነው። እውነት ነው መምህር። አንዴ አሁን ደግሞ በቅር አሁን ትንሽ ጠውለት ከጀመርኩበት ሰዓት ደግሞ እንዲሁ አንዲቱ ማቃሱ ጓደኛ ትመስለኛለች። እንደውም ቀኑ የኪዳነ ምሕረት ነው። አሁን በዚህ ወ ማለት ማሳስ ቤተ ክርስቲያን ሄጂ ይመስለኛል። ቤተ ክርስቲያኗም ኪዳነ ምሕረት ነች። እዚሁ የምኖርበት ሀገርም ኪዳነ ምሕረት ነች እና እዛ ቤተ ክርስቲያን ሄጄ ከቤተ ክርስቲያን ስወጣ አንዲት ጓደኛ እናገኛታለሁ። አብረን እናያስቀደስ ነው ምናምን ይመስለኛል እሷን ና እንሂድ፣ ወደ እኔ ቤት እንሂድ ወደ እኔ ቤት እላታለሁ ከዛ ስላት እሺ ልጅ አላት አንድ ወንድ ልጅ ከትምህርት ቤት ልጅን ማምጫ ሰዓቱ መስሎ የነበረ ሰዓቱ አልደረሰማ፣ እንደርሳለሁ አብረን አብረን እንሂድ ምናምን ብላኝ አብረን እንመጣለን ወደ እኔ ቤት ስንመጣ ስመጣ ሳየው ቤቱ ይሄ የምኖርበት ቤት አይደለም። ይመስለኛል የእናት አባቶች ቤት ድሮ የተወለድኩበት የእናት አባቶች ቤት ንዣት ሄዱ። ከዛ ገጠር አካባቢ ነው ተወል ያደርኩትና ፎቅና አዳራሽ የሚባል ቤት አለ። እሷ ከፎቁ ቁጭ ብላለች፣ እኔማ ከአዳራሹ ቁጭ ብያለሁ። ልጅቷ ማን እንጀራ እንደሰጣት አላውቅም። በሰሐን በትንሽ የሰሐን በሽሮ እንጀራ ተደርጎ እየበላች ነው። እናቴ ትመስለኛለች። በጣም በሚያምር ሞሰብ፣ ሞሰብ ትልቅ ሞሰብ እንጀራ አድርጋ ስጋወጥ ከዛ ላይ ደግሞ እርጎ ፈሰስ ብሎበት ኑ ብሉ ትለናለች እናቴ። ከዛ ሳያት ልጅቷ የለችም እንዴ! ልጅቷ እኮ የለችም፣ ጓደኛዬ እኮ የለችም። ቆይ ልጥራት እሷን ብዬ ሄጄ ልጠራት እሷን ሲሄድ እሷ በሳህን እንጀራ በሽሮ ወጥ ትበላለች። እንዲህ እንዴት እዚህ በሽሮ እንጀራ ትበላለች? እዛ ስጋ አቅርቡ ብዬ ያን እንጀራ ተቀብያ ታስቀምጨው የሳህኑን እንጀራ መተን ያን የሞሰቡን እናቴ፣ ወላጅ እናቴ ነች የሰጠችን ያን የሞሰብ እንጀራ ስንበላ አየው። አዎ ከእሷ የምትማሪው አንድ የሆነ ጥሩ ስነ ምግባር አለ ብዬ አስባለሁ። ምናልባት እንግዲህ ልጅቷ መጥፎ ትሁን ጥሩ ትሁን አላቅም። አንድ አንቺ ጋር ያጣሽው፣ እሷ ጋር ግን ያለ ትግስተኛነት ይሁን ትትና ይሁን በቻይነት፣ ተጫዋችነት ይሁን ብቻ የሆነ ከእሷ ልትወስጁ የሚገባ የሆነ ደስ የሚል ባህሪ አለ። ወደ ቤተሰቦችሽ መታ ራሱ እሷ ከፍ ያለ ቦታ ላይ መቀመጧ፣ አንቺ ደግሞ ዝቅ ያለ ቦታ ላይ መሆንሽ፣ አዳራሽ መሆንሽ፣ አንቺ ጥሩ ጥሩ ምግብ መብላትሽ፣ እሷ ደግሞ ሽሮ ነገር መብላቷ በቤታችሁ አንቺ ከሷ በምትወርሹ ባህሪ ቤታችሁ የአንቺ ቤተሰቦች ድረስ የአንቺ ባህሪ በመቀየሩ ደስተኞች የሚሆኑበትና ነገሮች መስተካከል አሁን እሷ እናንተ ቤት መምጣቷ አንቺ የምትል ልትላበሽ የሚገባው ባህሪ ነው። እግዚአብሔር እያሳየሻለሁ። ምናልባት ታላቅም ልጅቷ ምን አይነት ትሆን አትሆን፣ ግን ደግሞ አይ ቆይ፣ በሌላ በኩል ደግሞ በሌላ በኩል ሳስበው ደግሞ ልጅቷ ከአንቺ የምትጠቀምበት የሆነ እድል ይሆናል ይኖራል አንቺ እና እሷ አብራችሁ ባላችሁበት ጊዜ ወይ በአንቺ ድል፣ በአንቺ ሀሳብ፣ በአንቺ ቻንስ፣ በአንቺ ስራ ሁለታችሁ ተመጋጋቢ የምትሆኑበት ለእሷ አዝነሽ የምትደርሽላት ወይ ደግሞ እንግዲህ እሷ የምትወክለው ወደ እናንተ ቤተሰብ መምጣቷ፣ ወደ ድሮ ቤተሰቦችሽ መሄዷ የአንቺን የድሮ የልጅነት ባህሪሽ ከእሷ ጋር አሁን ካለችበት ጋር የሚያገናኝሽ ይመስለኛል። ሜይ ቢ የቅርብ ጊዜ ጓደኛሽ ትሁን የሩቅ ጊዜ አላውቅም። ምንድን ነው ይሄ ነገር? ጓደኛ እንደዚህ ማለት ጠለቅ ያለ ጓደኛ የለንም፣ ግን ትውውቃለን። ሁለታችን በስደት ዓለም ነው የምንኖረው። አጋጣሚ ሆኖ እኔ በማላቀው እሷ የምታቀው ነገር የሆነ ሰዓት ላይ ይቅርታ ማለት ይቅርታ ጠይቃኝ ነበረ። ሰዎች እንደዚህ አሉኝ ምናምን ብላ፣ ግን ፍጹም እኔ ባላሰብኩት መንት ነበረ ልጅቷ። አጋጣሚ ሆነዋል፣ ስጋው ደግሞ ተቀብላለች ምናምን እግዚአብሔር ይመስገን። ከኔ የተሻለች ሰው ነች። አየሽ አሁን ያን እኮ ነው የምልሽ እሷ ጋር አንድ ጥሩ የሆነ አንቺ ጋ የሌለ ጥሩ ስለ ምግባር፣ ጥሩ ባህሪ ይኖራታል። እና እሷ እናንተ ቤት መምጣቷ፣ ወደ ድሮ ቤተሰቦችሽ ቤት መሄዷ፣ ከፍ ያለ ቦታ ላይ መቀመጧ፣ አንቺ እንደ እሷ ብትሆኚ ቤተሰቦችሽ ጋር ሄደሽ ልክ እንደ እሷ ከፍ ያለ ነገር ነው የምታገኘው። ጥሩ ክብር፣ ጥሩ ስለ ምግባር፣ ጥሩ የሆነ ተቀባይነት ታገኛለሽ። እየተባለ ነው ያለው የሚገባሽ ደግሞ። አሁን እሷ ሽሮ ስትበላ በትህትና አንቺ ስጋ ቢ አደል ያልሻት ልክ እንደዛ ድማ አንቺ ደግሞ በስጋው ደግሞ ብትከብሪ በጣም ጸሎተኛ፣ አሰጋጅ እግዚአብሔርን የምታከብሪ ብትሆኚ ወደ ቤተሰቦች ስትሄጂ አንቺ በትህትና አነስ ያለ ነገር ስትመኝ ወይም የሆነ አነስ ያለች ነገር ከፍቼ እንደዚህ አድርጌ ራሴን ኑሮዬን እመራለሁ ስትይ ቤተሰቦችሽ ደግሞ ጥሩ የሆነ ገንዘብ፣ ጥሩ የሆነ ኑሮ፣ ጥሩ የሆነ እድል ይሰጡሻል ብዬ አስባለሁ ለአንቺ። አንድ ደግሞ አባቴን በጣም ነው የምወደው። ቄስ ነው አባቴ እና አባቴ ይመስለኛል፣ ከአባቴ ጋር አባቴ መኪና ይነዳል ይመስለኛል። እኔንም አብሮኝ ይዞኝ የሄድን የምንሄደው ድሮ የተማርኩበት ኤሌመንታሪ ትምህርት ቤት ከአምስተኛ ክፍል እስከ ስንተኛ ክፍል የተማርኩበት ትምህርት ቤት ነው። በር ላይ ስንደርስ ልክ እንደዚህ የእንትን የኮሮና ክትባት የሚሰጡት አይነት ሰዎች አሉ፣ አደለም እንደዛ። መርፌ ካልተወቃችሁ ትምህርት ቤቱ ጋር አትገቡም ይሉናል። ከዛ አባቴ መኪናውን አቁሞ፣ አረ መኪናውን አልዘጋኸውም እለውና ይዘጋውና፣ ከዛ መርፌውን ካልተወጋችሁ አትገቡም ሲሉን፣ እሺ ብለን መርፌውን ተወትን ወደ ትምህርት ቤቱ ስንገባ እኔም አባቴ አየውኝ። ትምህርት ቤቱ እቺ አሁን ያለንበት ጊዜ ናት፣ አሁን ያለንበት ሰዓት ናት። ፈተና የፈተና ጊዜ ነው፣ መማሪያ ቦታ ነው፣ የሆኑ ነገሮችን የምናውቅባቸው ጊዜ ነው። መርፌው ደግሞ አሁን በግዳጅ የሚመጡብን ነገሮች ናቸው። ብዙዎች ብዙ ነገሮች በግዳጅ ይመጡብናል። አባትሽና አንቺ በአንድ መኪና ሄዳችሁ በሩን ሳያዘጉት የነገርሻቸው ዛሬ አንቺ የደረስሽባቸው ነገሮች ምንም እንኳን ካህን ቢሆኑም እሳቸው ስልጣናቸው ክህነት የክህነት ስልጣን ነው። ቤተ ክርስቲያን የማገልገል ነው። ግን አንቺ አወቅሽውን ደግሞ ላያውቁ ይችላሉ። አንቺ ደግሞ እሳቸው የሚያውቁትን ላታውቂ ትችላለሽ። ምንም የማይገናኝ ቢሆንም በመካከላቸው አንቺ ምዕመን ብትሆኝም ይሆን ያልገባቸው ዘመኑን ያልዋጁበት ያልተረዱት እሳቸው ለደመወዝና ለገንዘብ ወይ ደግሞ ለተለያዩ ጥቅማ ጥቅሞች ብቻ ወይም እንዲሁ አገልጋይ ለመሆን ብቻ ሲሯሯጡ አንቺንና ቤተሰቦችሽን ወይም ደግሞ አንቺንና እህትና ወንድሞችሽን የተዘናጉበት ነገር ይኖራል። ምን ሁኔታ ላይ እንዳላችሁ፣ ምን ማድረግ እንዳለባችሁ ያልተረዱት ነገር ይኖራል እና አባይ በሩን ስጋው ስቲ አባይ አሁን ያለንበትን ጊዜ አስብ እባክህን፣ በጸሎት አስበን ክፍት አታርገው፣ ሁሉን ነገር አስተውል እንደማለት ነው እና አባትሽን ልታነቂያቸው የሚገባ አንድ ጉዳይ አለ። የሆነ ማወቅ የሚገባቸው ነገር ካለ አሳውቂያቸው። ትምህርቱን ማዳመጥ ካለባቸው ያዳምጡ። በጸሎት እንዲያስባችሁ ንገሪ። ከአንቺ የሚጠበቀው መተንፈስ ነው። ወደ ትምህርት ቤቱ ደግሞ ተከትባችሁ የምትገቡት ግዳጅ፣ የምትቀበሉት ግዳጅ እንዳለ ማሳያ ነው። ትምህርት ቤት መማሪያ ብቻለን መፈተኛም ቦታ ነው። ስለዚህ አንቺንና ቤተሰቦችን ለማስተዳደር አባትሽ ዋጋ በሚከፍሉበት አካሄድ ውስጥ አንቺም ተሳታፊ ነሽ። አንቺም አለሽበት። እየሰማሽ ነው ዛሬ ከዛሬው ጋር ሳገናኝልሽ አባትሽ በሕይወት አሉ። ምን ይሉሻል? ስለዚህ ትምህርት ብታወሪያቸው ምን አይነት ስሜት ሲኖራቸው ቤች ታስቢያለሽ? አረ ደስ ነው። ምክንያቱም አባቴና እኔ በጣም ጥሩ እንዴት ነው አባትና ልጅ የሚለው ራሱ አይገልጸንም። በጣም ነው አባቴንም፣ ወደው በጣም ማለት ነው መግለጽ ከምችለው በላይ እና እድለም ቀርቶ እኔ አድርግ ያልኩትን ነገር በጣም ማለት አባቴ ጓደኛም ወንድሜም ሁላ ነገር ነው። በቃ እንዴት ነው ጥሩ ግንኙነት ነው ያለን። እንደ እናት እንደ አባትና እንደ ልጅ ብቻ አይደለም እንደ ጓደኛም ነው አባቴን የማማክረው። ምንድን ነው ይሄን ያልኩሽ? ምንድን ነው አባትሽ አንቺን የሚሰሙሽ ከሆነ ይሄን እድል ተጠቀሚበት። አባዬ በሩን ዝጋው ስትይ በሩን ከዘጉት እሳቸው ጋር ክፍት የሆነ ነገር አለ። መኪናውን የሚነዱት እሳቸው ስለሆኑ አንቺ ተሳፋሪ ነሽ። እዛ ቦታ ላይ አባትና ልጅ መሆናችሁ ማሳያው ያ ነው። እሳቸው ሹፌር ናቸው፣ ቤተሰብ አስተዳዳሪ ናቸው ማለት ነው። አንቺ ደግሞ ልጅ ነሽ፣ ተሳፋሪ ነሽ። የድሮ የድሮ ትምህርት ቤት እየሄዳችሁ ቢሆንም ግን ደግሞ በር እንዲዘጉ ነግረሻቸዋል። ያ ማለት ምንድን ነው አሁንም ለአባትሽ ልጅ ብትሆኝም ግን ደግሞ ልትነግራቸው የሚገባ አንዳንድ ነገር አለ። ጥንቃቄ ማድረግ የሚገባቸው ነገር አለ። አትዘናጊ። ንገሪያቸው ዘመኑን እንዲዋጁ። እኛ የምንማማረውን ትምህርት ማወቅ አለባቸው። ካህናት ብዙ ጊዜ ከዝማሬው ከፍትሐቱ ከቅዳሴው ከምናምን ጋር ብቻ ነው። ኢንፎርሜሽን ላይ በጣም ሌት ናቸው። ስለዚህ ቢያንስ የነቁ የነቁ እንዲሆኑ አባ ይህን ትምህርት አዳምጠው አለም እዚህ ደረጃ ደርሳለች ስለ ክትባቱ ይሄ ነው ስለ እንትኑ ይሄ ነው ስለዚህ ስለ ፍጻሜው ዘመን ይሄ ትምህርት እየተሰጠ ነው ምናምን እያልሽ ንገሪያቸው ይወቁት ይህንን ባወቁት ቁጥር ለጸሎት በጣም ይተጋሉ ሆ ፍጻሜው ላይ ደርሰናል እንዴ ይሄ እንዲህ ነው እንዴ እያሉ የመጸለኝ እንትናቸውም ይነሳሳል ብዬ አስባለሁ። አመሰግናለሁ። አንድ ልጨምር ሰዓት ካልወሰድ ይቅርታ። የሆነ ጊዜ ደግሞ በጣም ወጣት ጓደኛዬ ጸጉርሽን ስላጭሽ አየሁሽ አለችኝ ማለት ነው፣ በህልሟ ጸጉሬን ስላጭ አንቺን ጸጉር የኔን ፀጉር እሷ ስላጭሽ አየሁሽ አለችኝ። ማን ናቸው? ጓደኛ አይነች። በጣም ሞታ ጓደኛ አይነች እና እንደዚህ ስናወራ እናወራ ደን የምንደባበቀው ነገር የለም እና ዊዝ ደግሞ ዛሬ ጸጉርሽን ስላጨሻየሁት ምንድን ነው ጸጉር መላጨት ምናምን ነገር አለች። ጥሩ አደለም እኮ ጸጉር መላጨት ማዋረድ ነው፣ ከክብር መውረድ ነው፣ ወይም ደግሞ መዝቀጥ ነው። እና ጥሩ አደለም ምናልባት እሷ በየዋህነት በግልጽነት ከነገረችሽ ተሳስታ ይሁን ሳታውቅ ይሁን ወይም ደግሞ ሆን ብላ ባይሆንም እንኳን ምናልባት ምናልባት ተበሳጭታና ተናዳ በእል ሆና ከእሷ የሚመጣ የሆነ አንቺ ላይ የሚመጣብሽ ጉዳይ ይኖራል፣ ካለሽበት ነገር ዝቅ የምትይበት ወይ አበድረሻት ገንዘብ ወይ ደግሞ በሆነ አጋጣሚ ከእሷ ጋር የሚያነካካችው ነገር ካለ ባዶ ድሃ የምትሆኝበት ወይም ከክብር የምትወርጅበት ካለሽበት ማዕረግ፣ ስልጣን ዝቅ የምትይበት ነገር ሊመጣ ስለሚችል ጥንቃቄ ማድረግ አለብሽ። እሷ በየዋነት ነግራሻለች። አዎ ነገረችኝ በሰዓቱ እሱን በነገረችኝ፣ እንደውም አስራ አምስት ቀን አይሞላም ትንሽ የሆነ የሚያስጠላ እንትን ውስጥ ገብቼ ነበረ። እንዴት ነው በህይወት የሆነ ዝብርርቅ ያለ ነገር ሆኖ ነበረ። ሌላ እንኳ ምንም የሆንኩት ነገር የለ። ኛ ጓደኛ ነበረኝ፣ ከእሱ ጋር ትንሽ በጓደኞቼ ምክንያት በጓደኛዬ ጋር ተለያየን። አዎ ስለዚህ ጓደኛሽ ጓደኛሽ ጸጉርሽን ስትላጭ እሷን እች ያየችው አንቺ ነሽ ያየሽው። ስለዚህ ስለዚህ አሁንም እ ትልቁ ነገር እሷ ጓደኛሽ ሆና ብታየውም ህልሙን እሷ ወኪል ናት። በጓደኞች በኩል የሚመጣብሽ ውርደት አለ። ክብርሽን፣ ማዕረግሽን፣ ጸጉርሽን ወይም ጓደኛ ፍቅረኛሽን ልታጭት ትቻያለሽ ማለትም ጭምር ነበርና ራሷ ባትሆንም ከእንደዚህ አይነት ሁኔታ እሷ በግልጽነት ብታወራሽም በእንደዚህ አይነት መልኩ ይመጣብሻል ብሎ እየተናገረሽም ይሆናል። ትክክል። በዛን ሰዓት ስትነግደኝ ራሱ እኔ በጣም ደንግጬ ነበር። እሷ ምንም አልመስላት። እኔ እንደውም እንደ በጣም መጥፎ ነው፣ ጸጉር ጌጥ ነው፣ ጸጉር ለሴት ልጅ ምንም ውበቷ ነው ምናምን ስላት፣ እንደውም ባልነግርሽ ቻል ነበር በጣም ደነገጽ ምናምናት። ችግር ምናልባት በሰዓቱ ከጓደኛ ከ ተጣላን አለፈን በጣም ከባድ ጊዜ ነበረ። የተጣላ ነውም፣ በእነሱ ምክንያት ነው፣ ምክንያት ሆነ፣ የተጣላ ነው በጓደኞቼ ነው፣ ከሱ ጋር የተጣላ ነው። እኔና እሱ በራሳችን ችግር ሳይሆን በእነሱ የሆነ ችግር ተፈጠረ እና እስከ መለያየት ደረጃ ደረስን፣ እንደዛ አላት። በቀደም ደግሞ ከትናንቱ ወዳ በቃ ጸጉሪ በሚያምር ሁኔታ እንደዚህ፣ አሁን እንዴት ነው ከለር ያለው ፀጉር ሆኖ ተተኩሽ በጣም ሲያምር ወዙ ምናምን አየሁኝና ኦኬ ምናምን ብዬሽ ምን እንደሆነ ግን አላውቅም። አሁን ደግሞ በአዲስ መልኩ እግዚአብሔር ከፍ ከፍ ሊያደርግሽ ነው። ጸጉር ተተኩሶ በሚያምር መልኩ ከታየ ወደ ነበርሽበት ክብርሽ፣ ወደ ነበርሽበት ስብ እናሽና ደስ በሚል መልኩ